የመንግስት ተ ሰማያት ዜጋ ነህ። ለዚህ ምድር እንግዳ ነህ። ስለዚህ አሁንም የምነግርህ ሰዎችን እንዳታይ፣ ዓይንህ ተሰቅሎ ያዳነህ ኢየሱስ ላይ ለዘላለም እንደዛ ይሁን። በጣም በቅርብ ሰዎች ሳይቀር ፈተና ሊደርስ ይችላል። ስለዚህ እግዚአብሔርን እርዳኝ አግዘኝ በለውና ውደዳቸው። መስቀል ላይ ያለው ከጎንና ከጎን ሰው ተሰቅሎ፣ ጌታ ሁለቱ የተለያየ ሀሳብ ነበረባቸው አይደል? የእኛም ህይወት ሁሌ መስቀል ላይ ነው ክርስቶስን ስንከተል ሁሉም የራሱን መስቀል ይዞ ይከተለኝ ነው የሚለው አንደኛው ምን ይለዋል ጌታ ከሆንክ እኛንም ማደን ራስህንም ማድን ይለዋል አንዱ ደግሞ በፍርድ ወንበር እንኳን ተቀምጠህ በዚች ሰዓት እንኳን እንደው አትፈራ ምን እኛ ስለ ኃጢአታችን ይሄ ፍርድ አገኘ እሱ ንጹህ ነበር ብሎ መሰከረ ከዛ በመንግስትህ አስበኝ አለው የመጀመሪያ ሰው እሱን የሆነው ሃይማኖቱ ኦርቶዶክስ አልነበረም፣ ጴንጤ አልነበረም፣ ካቶሊክ አልነበረም። ኢየሱስን ያመነ ነው፣ የመጀመሪያው ሰው አስበሃል። ዛሬ በገነት የተባለ ከነ ዳዊት ቀድሞ ዩሲ። ስለዚህ ሁሌ በእኛም መስቀል ላይ እንዲህ አይነት ሰዎች አሉ። ዳርና ዳር ሰዎች እንኳ ቢጠፉ ሀሳባችን አንተ ትላንት እንዲህ የነበርክ ይልሃል። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ አንተ ትላንት እንዲያረክ አዩ ሲሪየስ አሁን አንተ እውነት በዚህ መንገድ ትቀጥላለህ? እነዚህ እነዚህ አይነት ምቾቶች ናት ይልሃል። እራስህ ሰው ቢጠፋ እንኳን የዚህ ሰዓት ላይ አትስማ፣ በቃ ወደደኝ በለው። በበደላችን ሙታን ሳለን የወደደን ክርስቶስ አሁንማ ወደነው ስንከተለው በፍጹም አይጠላል። አሁንማ ልጆቹ ሆነን በፍጹም በድካማችን የሚራራልን ሊቀካን ያለን ፍጹም እሱ ብቻ ነው። ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሆነው እሱ ብቻ ንጹህ የሰው ዘር። እኛማ ኃጢአተኞች ከአዳሜ ወርስ ነውን ኃጢአት በሱ ደም ያጠብን። ስለዚህ ጌታ ከኛ ምንም አይጠብቅም። ከዳንን በኋላ የጽድቅን ስራ ለመፈጸም በአእምሯችን መታደስ ለመለወጥ ሰዎች እኛን ሲያዩ የኢየሱስን መልክኛ ላይ እንዲያዩ ዕለት ዕለት ራሳችንን እየሰራ የቃሉን ወተት እየጠጣን መጽሐፍ ቅዱስ እያነበብን ከቅዱሳን ጋር እየተገናኘን ከነሱ ጋር ውይይት እያደረግን ወንጌል እየተማርን ራሳችንን ለመቀየር እናለማምዳለን። ዩሲ የገባንበት ህይወት ይሄ ነው እንጂ እስክንሞት ድረስ እስክንሞት ድረስ እንፎርሻለን፣ እስክን ሞት ድረስ ሌላ ነገር እናደርጋለን። ቅዱስ ጳውሎስ ምን አለ? ራሴን የማልፈልገውን ነገር ሳደርግ አገኘዋለሁ ብሏል። እዚህ ስጋ ውስጥ እስከተቀመጥን ድረስ ወደ ጌታ እስክንሄድ የሆኑ የሆኑ እሰቶች አይጠፉ። ዋና መገለጫችን ግን እሱ አይደለም። ጌታ እስከመጨረሻ ወዶናል። እኛ በፍቅር ሰዎችን መያዝ አለብን። ስለዚህ አሁን አንተም የተወለድክ ልጅ ነህ። የወተት ስቴጅ ላይ ነው ያለኸው። ይህ ነው ስለዚህ የቃሉን ወተት ጠጣ። ልዩነቶች ላይ ፎከስ አታድርግ። ጀስት ፎከስ በቃ ከክርስቶስ ጋር ያለህን ፍቅር ከመንፈስ ቅዱስ ጋር ያለህን ህብረት ነው። እሱን በደንብ አድርገህ እንጆ ያድርገው እና በአካባቢ ያሉ ሰዎችም እንዲያግዙ እንትን በል። በተረፈ ከሰው ምንም አትጠብቅ። ትልቅ ያልከው ሰው ሲፎርሽ ብታይ ቅድም እንዳልከው ጸልይለት እንጂ ማንም ላይ እንዳትፈርድሽ። ሆንዬ ዚህ ዝዋላም ሰይንቅ ተባረኪልኝ። እንደዛ ነው። አይ ሰዎችንማ አያየን መልስ ስንሰጥ ነበርኩ። ጥግ ድረስ ሰዎችን እያየሁ ብዙ ጊዜ ተጸናግያለሁ፣ ወድቄያለሁ። ለሰዎች ነበር መልስ የምሰጠው፣ ከሰዎች ጋር ነበር ግብግቤ። እንኳን ከሰው ሳይሆን ከመንግስት ጋር ሁላ ግብግብ የምፈጠር ሰው ነበር። እንዳልኩሽ አቡነ ገብርኤል ለእኔ ነው ለእኔ ነው የተናገሩት። ያንን መልእክት እኔ እንድድንበት ያንን ቃል አንድ ሰው አድነውበታል። እግዚአብሔር ይመስገን። የኢየሱስ ክርስቶስ ቤዛነት፣ የኢየሱስ ክርስቶስ ኃያልነት ብቻውን እንደሚያድን ማመን የሚያስከስስ ከሆነ እንደፈለገ ልከሰስበት። ያንን አምናል። ግን የሚገርምሽ ምላሼ ወርቃማ ሆነው አገኘሁት። ምላሼ በስድብ የታጀበ ሳይሆን በፍቅር የታጀበ ሆነው አገኘሁት። ምላሼ ሌሎቹን እንደኔ የነበሩትን ከማሳደድ ይልቅ ለእነሱ መጸለይ ያደርጓል። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። የእኔ ሁልጊዜም እንኳን እኔ ለሌሎችም በአሁን ሰዓት እያልኩ ካለሁት በቀራኒዮ የተሰቀለውን ኢየሱስ ክርስቶስ እንመልከት እንጂ ሰዎችንማ ስጋ ለባሽ ነው። ማንም በህግ የሚጸድቅ የለም። ይሄ ሰው ፐርፌክት ነው የሚባል የሚሉ ሰዎች አሉ። ጻድቅ ሰዎች አሉ ብለው የሚያምኑ አሉ ሌሎች። ጻድቅ ግን ክርስቶስ ኢየሱስ ብቻ ነው። ስለዚህ አሁንም መቼም ቢሆን የማደርገው ነገር የምመላለሰው በሱ ነው በብርሃን በሆነው በኢየሱስ ክርስቶስ እንጂ ሰውን ባይ ኢቭን በክርስትና ውስጥ ያሉ ወንድምና እህቶቼ ሲወድቁ ባይ አበረታለሁ፣ እጸል ያለው እንጂ አልገፋም። ጀጅመንታል የመሆን ሜንታሊቲ ሙሉ በሙሉ ዜሮ ገብቷል። ነቨር ጀጅ ቢኮዝ አውድ አጋ እኔ ነበርኩኝ፣ ጀጅ ሳደርግ የነበረው እኔ ነበርኩ። ሰዎችን እየተከታተልኩ ኖ ሳሳለ ነበረው። ስለዚህ እኔ ማኖኜ ነው ሌሎቹን ጅ በማድረግ ላይ የምከሰተው እና የክርስቶስ ጆርኒን ከሱ ጋር እንጂ ከሰው ጋር አልጀመርኩት። ከሰው ጋር አይደለም፣ ተሰብኬ አይደለም፣ ጴንቴ ሰብኮኝ አይደለም። ክርስቲያን ያደረገኝ ራሱ የቤቴ አባት ናቸው። ዛሬ በቁም እስር ያሉ አባት ናቸው። ክርስቲያን ያደርጉኝ፣ ክርስቶስን የግል አዳኝ አድርጌ እንድቀበል ያደረጉኝ አባታችን ናቸው። ስለዚህ እኔ በሳቸው ደስተኛ ነኝ። አንድም ጴንጤ ጴንጤ ሁን ብሎ ሲሰብክ ሰምቼው አላውቅም። ጌታን ተቀበል እንጂ ጴንጤ፣ ጌታን ተቀበል እንጂ የሚለው ጴንጤ ሁን ብሎ ዝም ከፍ የለውም ስለማቅ ማለት እና በዛ በዛ በጣም ደስተኛ ነኝ።